በሰማንያኛው የተባበሩት መንግስታት ድርጅት ጉባኤ ላይ እየተሳተፉ ያሉት የኢፌዴሪ ፕሬዝዳንት ታዬ አጽቀ ሥላሴ ሀገራዊ አህጉር አቀፍና ዓለም አቀፋዊ ሁኔታዎችን በተመለከተ በጉባኤው ላይ ንግግርን አድርገዋል። ፕሬዚዳንት ታዬ ኢትዮጵያ ለዓለም ፍትሐዊነት፣ ለሰው ልጆች መከበርና እኩልነት፣ ቅኝ ግዛትን በመዋጋት ያስመዘገበቻቸውን ድሎችም አንስተዋል። በርካታ የሕዝብ ቁጥርን በጉያ የያዘችው አፍሪካ አሁንም ድረስ በጸጥታው ምክር ቤት መቀመጫ ለማግኘቷ ከነባራዊ ሀቅ ጋር የሚጣረስ የተባበሩት መንግስታት ድርጅት አሰራርን እንዲፈት የሚያድርግ የሚያደርግ ነው ብለዋል። በመሆኑም አሉ ፕሬዚዳንቱ፣ በመሆኑም አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ሊኖራት ይገባል፣ ኢትዮጵያም ይናበክራ ትጠይቃለች አሉ። አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ኢትዮጵያ ትጠይቃለች። ይህ ጉዳይ በፍጥነት መፈጸም ያለበትና ቅድሚያ ሊሰጠው የሚገባ ጉዳይ ነው። በመተማመን ላይና በትብብር ላይ ለተመሰረተ ስራም ወሳኙ እሱ ነው። ኢትዮጵያ ዓለም አቀፍ ፈተናዎችን በመጋፈጥ የሰራቻቸው ስራዎችና የተመዘገበው ስኬቶች ሌላኛው በፕሬዝዳንቱ ለተባበሩት መንግስታት ድርጅት ታዳሚያን የቀረበ ሀሳብ ነበር። የዓለም ፈተና የሆነውን የአየር ንብረት ለውጥ ችግርን ለመፍታት ኢትዮጵያ ባለፉት ዓመታት የሰራቻቸው ስራዎችም ተብራርተዋል። አረንጓዴ አሻራ፣ በምግብ ራስን ለመቻል የሚደረግ ጥረትና ሌሎችም በፕሬዝዳንት ታዬ አጽቀ ሥላሴ የቀረቡ ናቸው። ታዳሽ ኃይልን በማስፋትና አህጉር አቀፋዊ ተጠቃሚነትን ን በማድረግ በኩልም ጉልህ በርክቶነ የሚወጣው ታላቁ የኢትዮጵያ ህዳሴ የግድብ ጉዳይም በጉባኤው በስፋት ተንጸባርቋል። ታላቁ የኢትዮጵያ ህዳሴ ግድብ ለበርካቶች ብርሃን የሚለገስ የታዳሽ ኃይልን እውን የሚያደርግና የአፍሪካን ትብብር ባይል የሚያስተሳስር ስለመሆኑም ተናግረዋል። ግራንድ ኢትዮጵያ ኢትዮጵያን ሬኒውብል ኤነርጂ ጄኔሬሽን ካፓሲቲ ኢትዮጵያ ታላቁ የህዳሴ ግድብን እውን አድርጋለች። ግድቡ የሀገሪቱን የኃይል አቅርቦት የሚጨምርና የሚያሳድግ ነው። ይህ ለታዳሽ ኃይል ዘርፍና ለአየር ንብረት ለውጥ ችግርም መፍትሄ የሚሆን ነው። ለስልሳ ሚሊዮን ኢትዮጵያውያን የብርሃን ጮራ የሚለክስ ነው። ለበርካታ እናቶች የነጻነት ምሳሌ፣ ከችግር የመውጫ መንገድም ነው። የታላቁ የኢትዮጵያ ህዳሴ ግድብ የቀጠናውን ትብብር የሚያልቅም ነው። regional connectivity. ሽብርተኝነትን ለመከላከልና ባለም ሰላሙን ለማድረግ እንደ ሀገር የተሰሩ ስራዎች ሌላኛው በፕሬዝዳንቱ ለጉባኤው ታዳሚያን የቀረበም ነበር። ኢትዮጵያ ከራሷ ባሻገር የዓለምን ሰላም በማስጠበቅ የአፍሪካ ቀንድን ቀጠናንም ሰላማዊ በማድረግ በኩል በሰላም አስከባሪ ተልኮ ውስጥ የማይተካ ሚናን እየተወጣች ስለመሆኑም ፕሬዝዳንቱ ተናግረዋል። ኢትዮጵያ ዓለም አቀፍ ሽብርተኝነትን በመዋጋት ግንባር ቀደም ተሰላፊ ናት። በሰላም ማስከበር ሂደት ኢትዮጵያውያን የማይፋቅ አሻራ አኑረዋል። አሁንም እያኖሩ ነው። የአፍሪካ ቀንድ ቀጠናን ሰላም በመስጠት ሽብርተኞችን በመዋጋት ጉልህ አበርክቶ እየተወጣች ነው። ኮምባቲንግ ቴሮሪዝም ቀጣይ ትኩረት የሚሹ የዓለም ማህበረሰብ ሊረዳቸው የሚገቡ ነባራዊ ሁኔታዎች በፕሬዝዳንት አጽቀ ሥላሴ ተነስተዋል። የግዙፍ ኢኮኖሚና በአፍሪካ በሁለተኛ ደረጃን ብዙ የህዝብ ቁጥርን በጉያ የያዘችው ኢትዮጵያ አሁን ላይ የባህር በር እንደሚያስፈልጋት በተባበሩት መንግስታት ድርጅት ጉባኤ ላይ አንስተዋል። ለዚህም በሰጥቶ መቀበል በሰላማዊ መንገድና በዲፕሎማሲ ብስለት የባህር በርን ለማግኘት እየተሰራ ነውም ብለዋል። ኢትዮጵያ ዊዝ ሰከንድ ላርጀስት ፖፑሌሽን ኢን አፍሪካ and significant maritime trade ኢትዮጵያ በአፍሪካ ሁለተኛውን ግዙፍ ቁጥር ያለው ህዝብ በጉያዋ ይዛለች። ይህ ከፍተኛ ቁጥር ያለው ህዝብና ግዙፍ ኢኮኖሚ ወደ ቀይ ባህር የሚያወጣውን የባህር በር ያስፈልገዋል። ከዚህ ቀደምም ለተባበሩት መንግስታት ድርጅት እንደገለጽ ነው የባህር በር አልባ ሆኖ መኖር አሁን ላይ የሚቻል አይደለም። ኢትዮጵያ በሰጥቶ መቀበል መርህ በሰላማዊ መንገድና በበሳል የዲፕሎማሲ ሂደት የባህር በር የምታገኝበትን መንገድ እየሰራችበት ትገኛለች። ኢትዮጵያ ኢትዮጵያ ፖሊሲ ኦብጀክቲቭ ትሩ ዲፕሎማሲ ኤንድ ፒስፉል ኢንጌጅመንት ሰማንያኛው የተባበሩት መንግስታት ድርጅት በተለያዩ ዓለም አቀፋዊ ጉዳዮች እየመከረም ይገኛል።